ሰላም ውድ ተመልካቾቻችን፣ ይህ በሶፊያ አብዱል ቃድር እየተዘጋጀ የሚቀርብላችሁ ዘ ግሬትነስ ሾው የተባለ ዩቲዩብ ቻናል ነው። ዛሬን ይዤ የተገኘውትኝ ይህንን ማዕዶት የተሰኘ አምስተኛ መጽሐፌን በትጋት ወይም ደግሞ በንቃት የሚከታተሉ አምስት ተከታታዮችን ከዚህ መጽሐፌ ለመሸለም ነው እና ይህንንም ሽልማት የሚያገኙት ሰዎች የመጀመሪያዎቹ አምስት ሰዎች ነው የሚሆኑት እና ጥያቄው ምንድን ነው የሚሆነው? ይህንን መጽሐፍ የሚሆን ሌሎች መጽሐፍትን ለማንበብ ሲፈልጉ ምን ማግኘት እንደሚችሉ አምነው ነው ወይም ደግሞ ለምንድን ነው ሊያነቡት የሚፈልጉት? ይህን መጽሐፍ ብንሰጠው ብናበረክትለ ማለት ይህን ጥያቄ ላይ መልሶ አምስት ሰዎች የመጀመሪያዎቹ አምስት ሰዎች ይህንን ማዕዶት የተሰኘ አምስተኛ መጽሐፌን እናበረክትላቸዋለን። እንግዲህ ዩቲዩብ ቻነሉንም ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ የሆኑ እናመሰግናለን።